ሉቃስ ወንጌል ዳሰሳ ሁለት በመጀመሪያ ቪዲዮ ላይ ሉቃስ የመጥምቁ ዮሐንስንና የኢየሱስን በእስራኤል ታሪክና በአሮጌው ክዳን ቅዱሳት መጽሐፍት ውስጥ በተነገሩት የአምላክ ተስፋዎች ፍጻሜ አድርጎ እንዴት እንደገለጸው መርምረናል። ከዚም ኢየሱስ ተልእኮውን ሲጀምር የእግዚአብሔር መንግስት መስራጭ ለእስራኤል ድሆች፣ ዝቅተኛ ማህበራዊ ደረጃ ላላቸው ሰዎችና እንዲሁም በውጭ ላሉ ሰዎች ሲያመጣ ተመልክተናል። ኢየሱስ ባደረገው ንግግር መንግስቱ ከተለመዱት ማህበራዊ እሴቶቻችን ተቃራኒ ነው ይላሉ። ይህ ክፍል ሉቃስ ኢየሱስ በኢየሩሳሌም በመሞት አዲስ ምጻትን ሊያመጣ ያለ አዲስ ሙሴ መሆኑን በማሳየት ተጠናቀቀ። ስለዚህ ኢየሱስ አዲሱን እስራኤልን ይዞ ወደ ኢየሩሳሌም በሚያደርገው ጉዞ ወደ መጽሐፉ ትልቁ ማዕከላዊ ክፍል ደርሰናል። ይህ የመጽሐፍ ክፍል በዋናነት ኢየሱስ በመንገድ ላይ የተለያዩ ሰዎች በተለይም እያደገ ለሚሄደው የደቀ መዛሙርቱ ቡድን በሚያስተምራቸው ትምህርቶችና ምሳሌዎች የተዋቀረ ነው። ሉቃስ ኢየሱስን መከተልን እንደ ጉዞ አድርጎ ያቀርባል በህይወት ጎዳና ላይ እየሄደ የሚማሩት ነገር ነው ስለዚህ በመጀመሪያ ኢየሱስ ደቀ መዛሙርቱን ወደ ተልዕኮ ይጋብዛል የእግዚአብሔር መንግስት እያወጁ ከእርሱ ፊት እንዲሄዱ ቡድን በቡድን ይልካል ስለዚህ ከመጀመሪያው ጀምሮ ደቀ መዝሙር መሆን ማለት በኢየሱስ መንግስት ተልዕኮ ውስጥ መሳተፍና የራስ ማድረግ ማለት ነው። በእነዚህ የሉቃስ ምዕራፎች ውስጥ ኢየሱስ ስለ ገንዘብ፣ ስለ ንብረትና ስለ ልግስና ከየትኛውም ትምህርት በበለጠ ይናገራል። እሱን መከተል በእውነት በመንገድ ላይ እንደ መሆን ነው። ይህም አነስተኛ ንብረት የማግኘት የአስተሳሰብ አስተሳሰብን መፍራት አለበት። ይህም ስር ነቀል ልግስና የሚፈቅድ ከንብረት ነፃነትን ይፈጥራል። በነዚህ ምዕራፎች ውስጥ ሌላ ዋናው ጭብጥ ኢየሱስ ወደ ዋናው ነገር የሚያደርገው ቀጣይ ተልእኮ ነው። ስለዚህ በሚጓዝበት ጊዜ አዲሱን እስራኤል መመስረቱን ይቀጥላል። እንዲሁም የታመሙ ወይንም አይነ ስውር የሆኑ ሰዎችን ያገኛል። ከአይሁድ ሕዝብ ጥንታዊ ጠላቶች የሆኑትን ሳምራውያንን ያገኛል። እንዲሁም ታዋቂ ነገር አይሁዳዊ ሆኖ ሳለ ለሮማውያን የግብር አሰባሰብ ስራ የሚሰራ ሰውንም ያገኛል። እነዚህ ሁሉ ከማህበረሰቡ የተገለሉ ሰዎች ኢየሱስን ያገኛቸዋል በዚህም በመገናኘታቸው ይለወጣሉ። ስለዚህ ኢየሱስ ታላቅ ግብዣ አድርጎ ወደሚገልጸው የመንግስቱ ማህበረሰብ ይቀላቅላቸዋል። እዚህ የመጣው የጠፉትን ለመፈለግ ለማዳን ነው። ስለዚህ ሰዎች የእግዚአብሔር ምሕረት ሲያውቁ ደስ ይለዋል። ነገር ግን ሁሉም ሰው በግብዣው ደስተኛ አይደለም። ሉቃስ ኢየሱስ ከእስራኤል መሪዎች ጋር በግብዣ ላይ ስለ መገኘቱ ብዙ ታሪኮችን አካቷል። እነዚህም ሁሉ ኢየሱስ ትዕቢታቸውንና ግብዝነታቸውን በሚጋፈጥባቸው ሞቅ ያሉ ክርክሮች ይሆናሉ። ስለዚህ እነዚህ ተቃራኒ የሆኑ የግልብ ግብዣዎች ኢየሱስ በአባካኙ ልጅ ምሳሌ ውስጥ በጣም የሚያስታውስ በሚያስታውስ መልኩ ተገልጿል። አንድ አባት ሁለት ልጆች ነበሩት። አንዱ በሞኝነት ሸሽቶ ርስቱን ይዞ ወጥቶ አባከነ። ነገር ግን በመጨረሻ ተጸጽቶ ወደ አባቱ ይመለሳል። አባቱም ይቅር ይለዋል። የጠፋው ልጅ አሁን ተገኝቷል ብሎ ትልቅ ግብዣ ያዘጋጃል። ነገር ግን ከአባቱ ዘንድ ያልሄደው ታላቁ ወንድም ተናዶ አባቱ ለዚህ ለማይገባው ልጅ ባለው ልግስና ይቀናል። በዚህ ዝነኛ ምሳሌ ኢየሱስ ለመሪዎቹ የመንግስቱን ተልዕኮ በሙሉ እያብራራ ነው። ግብዣዎቹ እግዚአብሔር ማንኛውም አይነት ሰው ወደ ቤተሰቡ በደስታ እንደሚቀበል የሚያሳዩ ናቸው። ብቸኛው የመግቢያ መስፈርት ትህትናና ንስሐ መግባት ነው። ስለዚህም የእስራኤል መሪዎች ኢየሱስንና የተገለበጠውን የመንግስቱን ማህበረሰብ አለመቀበላቸውን ያጎላል። ይህም ኢየሱስን መቃወም ይጨምራል። በመጨረሻም በፋሲካ በዓል ወደ ኢየሩሳሌም ይደርሳል። ወደ ከተማይቱ ሲቃረብ ኢየሱስ አነባ። ደቀ መዛሙርቱ ምሳዊ ንጉስ ብለው ይጠሩታል። እስራኤል መሪዎች ግን ይክዱታል። የእርሱንም የሰላም መንግስት አለመቀበላቸው እስራኤልን በሮም ግዛት ላይ ራስን እስከ ማጥፋት የሚደርስ ተቃውሞ ውስጥ እንደሚያስገባትና ይህም የከተማይቱን ውድቀት እንደሚያመጣ ያውቃል። ኢየሱስ ወደ ቤተ መቅደሱ በኃይል በመግባት የእንስሳት ሻጮችን በማስወጣትና መስዋዕት የማቅረቡን ሥርዓት በማቆም ይህ የአምልኮ ቦታ የወንድም ወንበዴዎች ዋሻ ሆኗል እና ይፈርሳል በማለት በምሳሌያዊ መንገድ ያሳያል። አሁን ይህ ድርጊት እርግጥ ነው በኢየሱስ እና በእስራኤል መሪዎች መካከል ብዙ ክርክሮችን ያስነሳል። እነዚህም ሁሉ የሮም ሰራዊት ከተማይቱን ከቦ ከመቅደሱ በአንድ ትውልድ ውስጥ እንደሚያወድማት ኢየሱስ እስከሚተነብይ ድረስ ይቀጥላል። ያመልክተናል ኢየሱስ ባደረገው ንግግር መንግስቱ ከተለመዱት ማህበራዊ እሴቶቻችን ተቃራኒ ነው ይላሉ። ይህ ክፍል ሉቃስ ኢየሱስ በኢየሩሳሌም በመሞት አዲስ ምጻትን ሊያመጣ ያለ አዲስ ሙሴ መሆኑን በማሳየት ተጠናቀቀ። ስለዚህ ኢየሱስ አዲሱን እስራኤልን ይዘው ወደ ኢየሩሳሌም በሚያደርገው ጉዞ ወደ መጽሐፉ ትልቁ ማዕከላዊ ክፍል ደርሰናል። ይህ የመጽሐፍ ክፍል በዋናነት ኢየሱስ በመንገድ ላይ የተለያዩ ሰዎች በተለይም እያደገ ለሚሄደው የደቀ መዛሙርቱ ቡድን በሚያስተምራቸው ትምህርቶችና ምሳሌዎች የተዋቀረ ነው። ሉቃስ ኢየሱስን መከተልን እንደ ጉዞ አድርጎ ያቀርባል። በህይወት ጎዳና ላይ እየሄደ የሚማሩት ነገር ነው። ስለዚህ በመጀመሪያ ኢየሱስ ደቀ መዛሙርቱን ወደ ተልእኮ ይጋብዛል። የእግዚአብሔር መንግስት እያወጁ ከእርሱ ፊት እንዲሄዱ ቡድን በቡድን ይልካል። ስለዚህ ከመጀመሪያው ጀምሮ ደቀ መዞር መሆን ማለት በኢየሱስ መንግስት ተልእኮ ውስጥ መሳተፍና የራስ ማድረግ ማለት ነው። በእነዚህ የሉቃስ ምዕራፎች ውስጥ ኢየሱስ ስለ ገንዘብ፣ ስለ ንብረትና ስለ ልግስና ከየትኛውም ትምህርት በበለጠ ይናገራል። እሱን መከተል በእውነት በመንገድ ላይ እንደ መሆን ነው። ይህም አነስተኛ ንብረት የማግኘት የአስተሳሰብ አስተሳሰብን መፍራት አለበት። ይህም ስር ነቀል ልግስና የሚፈቅድ ከንብረት ነፃነትን ይፈጥራል። በነዚህ ምዕራፎች ውስጥ ሌላ ዋናው ጭብጥ ኢየሱስ ወደ ዋናው ነገር የሚያደርገው ቀጣይ ተልእኮ ነው። ስለዚህ በሚጓዝበት ጊዜ አዲሱን እስራኤል መመስረቱን ይቀጥላል። እንዲሁም የታመሙ ወይንም አይነ ስውር የሆኑ ሰዎችን ያገኛል። ከአይሁድ ሕዝብ ጥንታዊ ጠላቶች የሆኑትን ሳምራውያንን ያገኛል። እንዲሁም ታዋቂ ነገር አይሁዳዊ ሆኖ ሳለ ለሮማውያን የግብር አሰባሰብ ስራ የሚሰራ ሰውንም ያገኛል። እነዚህ ሁሉ ከማህበረሰቡ የተገለሉ ሰዎች ኢየሱስን ያገኛቸዋል በዚህም በመገናኘታቸው ይለወጣሉ። ስለዚህ ኢየሱስ ታላቅ ግብዣ አድርጎ ወደሚገልጸው የመንግስቱ ማህበረሰብ ይቀላቅላቸዋል። እዚህ የመጣው የጠፉትን ለመፈለግ ለማዳን ነው። ስለዚህ ሰዎች የእግዚአብሔር ምሕረት ሲያውቁ ደስ ይለዋል። ነገር ግን ሁሉም ሰው በግብዣው ደስተኛ አይደለም። ሉቃስ ኢየሱስ ከእስራኤል መሪዎች ጋር በግብዣ ላይ ስለ መገኘቱ ብዙ ታሪኮችን አካቷል። ለዚህም ሁሉ ኢየሱስ ትብታቸውንና